አትሰበሰቡ እኮ በጎቹ ትንሽ ነው የሄዱት። አንቺ እንትኖች በጎች ወርቅ እንግዛለታለን አሉ

በነገራችን ላይ ሞዲሬተር በኋላ ላይ ሞዲሬተሮች ሁሉ እንዳለ ልቅም ታደርግልኛል እሱ ለማልችልበት እንዳለ ሞዲሬተሮችን እንዳለ ነው ማስወጣቸው። ሊያ ሾካ አካባቢ አሁን እንዴት ኤዲት እንደሚደረግ ዩቲዩብ ላይ እና በነጻ የፎቶ ምናምን አይደል? እንደ ለምን በጣም ነው የሚያምረው ብቻ ነው፣ ምክንያቱም በጣም እዚሁ ውስጥ ያሉ ሞዴሬተሮች ዳልቻን የመጡ ብሎክ ያደርጉታል ያደርጉታል።

ሰላም፣ ሰላም። እሺ፣ ሰላም ስታምሩ እያላችሁ ነው። ፒስ አስገብ ኮሜንት

ትላንት ልደትሽ ነበር። እኔ ከኢትዮጵያ ምን ልላክልሽ? እንደው ላይቭ ላይ የጎንደር ቀሚስ በቀዩ ወይንስ ቤትኛው በቀዩ ቅርብስ በንት በአረንጓዴ እኔ ፈረስ ላይ ያዩኝ ባደረግኩት ማለት ነው። በቃ እሱን ማለት ከጎንደር ከጎንደር ነው ማስመጣለች፣ ገብር የለና ግን ሰው አለ የሚመጣ። ሞኒካ የኔ ጥንጥ ጤን ይህት እሱ፣ እርሺ ያጎጃም ስለምትነክልኝ እርሺ እ እርሺ ይዘው ትመጣለች አንቺ እ ኤልሹ የጎጃሙን ም ይዘሽ ትመጫለሽ፣ ይሄንንም ይዘሽ ትመጫለሽ። በቃ መቼ ማንበሳ ላሮድ ኩልሽም ብዬሽ ነው። ለነገሩ ጊፍት ጊፍት እንትን ማለት ጀምሬያለሁ፣ መስጠት ጀምሬያለሁ። እሺ ነበር እኮ ባለፈው፣ ተይ አልኩሽ። ሱስ እኮ ነው ጊፍት መስጠት። እኔ ራሳ ጸዲ ጋር ሁለ ነት ምግብ ቀላል እኔ እንጃ አላነበውም። አይደለም ባይዛ እኔ አይደለሁም። እኔ አይደለሁም እሷ ናት። እኔ አይደለሁም ከላይ ከላይ ምን ይላል? እኔ አይደለሁም ሊያ

ወይኔ ፍቅር ለይ ራሱ እኮ እንዳይቀዘቅዝ ኪዱ። ቤት አለ ኪዱ